የተወደዳችሁ ወጣቶች አለም ሁሉ ይቃወመኛል አለም ሁሉ ንግግር አይጥመው ሰው ሁሉ ፊት ይነሳኛል ሰው ሁሉ ይቃወመኛል ካላችሁ አንድ የእግዚአብሔር ቃል ትዝ ይበላችሁ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል የሚለው ቃል ትዝ ይበላችሁ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ወደ ብርሃናት ጌታ ዞር ማለት ምን አቅም አለኝ አቅመ ቢስ ነኝ ካላችሁ ጮክ ብላችሁ የመናገር ኃይልና ድፍረት እንዲኖራችሁ ከቅዱስ ጳውሎስ ጋር ሆናችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዞር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከእናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ። ኃይልን ያስታጥቃችኋል። ታዲያ እንዴት ነው ዋጋ ቢስ ነኝ የምትሉት? ወጣቶች አንዳንድ ጊዜ ልክ ነው፣ በፈተናዎች እንከበባለን። እኔ ብቻ በፈተና የተከበብኩ እስከሚመስለኝ ድረስ ፈተናዎች የከበቡኝ ደግሞ ያጨራመቱኝ ምስኪን ነኝ ለምንል ወጣቶች እንዳይረሱ ለመናገር ማክሲመስ የተባለ አንድ ሊቅ የተናገረውን ሶስት ነጥቦች እንመስክር። ፈተና በአንዳንዶች ከቀደመ ኃጢአታቸው ሊያነጻቸው ይመጣል። በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል። ፈተና በሶስት አይነት ነገር መጥቶብህ ይሆናል። ወይ በደል በድለህ እግዚአብሔር በፈተናው ሊያነጻልህ መጥቶ ይሆናል፣ በጸጋ ተቀበለው። ወይ ብርቱ ሆነ ከሆነ አሁን አሁን ያለውን ብርታትህን የበለጠ ሊያሳምር አሁን ያለ ጥንካሬህን የበለጠ ውብ ሊያደርግልህ መጥቶ ነው የሆነው ፈተናው። ሶስተኛ ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ ይመጣ ላለው ከባድ መከራ እያዘጋጀ እያለማመደ ይሆናል። እንጂስ በፈተና በመከበብ ብቻ አትጥላው። እግዚአብሔር የሚያመጣው ለነዚህ ሦስት ብርቱ ምክንያቶች እንደሆነ እወቀው። ኃጢአቴን እያነጻልኝ ነው ብለ ተረዳው። የበለጠ ሊያጠነክረኝና ሊያበረታኝ ነው የመጣው ብለ እወቀው። ለሚመጣው መከራ ሊያጠነክረኝ ብርቱ ሊያደርገኝ እየሰራኝ ነው ብለ አመነው። ምእመናን እየተሰራን እንደሆነ እንመነው። ሸክላ ሰሪዋ ሸክላዋን እሳት ውስጥ ስትከተው፣ በእጇ ልምጥ አድርጋ ስታቦካው ውብ አድርጋ ልትሰራው ነው። ከእነዚህ ፈተናዎች በኋላ ውብ ሆነ ትወጣለህ እንጂ እሳት ውስጥ አትቀርም፣ ፈራርሰህም ቦክተህም አትቀርም። ተስፋ ከቆረጥክ ግን እንደዚያ ሆነ ትቀራለህ። አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚሉ ወጣቶች ብንናገር መልካም ነው። እንዳትረሳ አንተ ወጣት፣ ወይ ሌባ ሰርስሮ ግንባ ፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስል ሀብት የተሞላ ከሆንክ ፈተና ይበዛባ ሀብት ስለተሞላ ነው። መከራም ይደርስብ በእንቁ ስለተሞላህ በጸጋ እግዚአብሔር ስለተሞላህ ሊጥልህ፣ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። አንተ በሀብት ስለተሞላህ ነው። ለመሸንገል ብዬ አይደለም፣ ሃይማኖት የሚባል ሀብት አለ። አንተ ገንዘብ ላይ ያተኮርክ እንጂ ባለጸጋ አምላክህ አለ። አንተ ሌላ ባለጸግነት ወደድክ እንጂ ይሄንን ሀብትህን ነው የሚያሳጣ። መንግስት እግዚአብሔርን ነው የሚወስድብህ አንተ አልተረዳኸውም። እንጂ ሶስተኛ ባአንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና የአንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት የሚገለጠው እኮ በፈተናቸው ነው። ካልተፈተኑ በውስጣቸው ያለው እውነት እና እውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድህ፣ መጽናት፣ ማወላወልህ፣ የልብ መከፈል ወይስ ሙሉ መሆንህ በምን ይታወቃል? እና በፈተና የተከበብከው እንኳን ላስደናቂ የክርስትና ሕይወት መሆኑን እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስነኝ ብዬ የሚወደኝ ሰው የለም ብዬ ለምን? ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይሄን ርዕስ ማንሳት የፈለግኩት። ወገኖቼ፣ የተወደዳችሁ ኦርቶዶክሳውያን በፈተናዎች ተከባችሁ በአስቸጋሪ መከራዎች ውስጥ እያለፋችሁ ከሆነ ፈተናው የሚመጣው ትኩረታችን እግዚአብሔር የእኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው፣ ይላል አንድ ሊቅ። መቼ ነው ስትል፣ እግዚአብሔር መጥቶ እንደሚያድንህ ስትረሳ፣ ቀኑ ላይ ብቻ ስታተኩር፣ በቃ ራስህን ታጠፋለህ። ተስፋ ትቆርጣለ ምስጋና ትተዋለ ዝማሬን በእንጉርጉሮ ትቀይረዋለ እግዚአብሔር አይቀርም ብለ ግን ተስፋ ካደረከው ሁል ጊዜ በተስፋ ትሞላለህ ቀኔን በተስፋ ታሳልፋለህ ሁል ጊዜ ተስፋ ስላለ እያንዳንዲቷ ቀን ለአንተ አዲስ ይሆናል የተወደዳችሁ ኦርቶዶክሳውያን ትላንትን ብቻ የምታሳልፉ ያለፈውን ጊዜያችሁ የፈረሰው ቤታችሁን ያዘመመው ጎጇችሁ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈው ሕይወታችሁን እየኖራችሁት ነው። በቃ እሱ አርፏል። አዲስ ሕይወት አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷል እና የሚመጣውን ህይወት አዲስ እናደርገዋለን። ይህ ነው የሚያስፈልገው። በቃ አልፎዋል። ከፈረሰው ጋር መፍረስ አይገባ፣ አዲስ ሆነን መሰራት። ትላንትን በጭንቀት እንዳታሳልፉት። ነገን ደግሞ የተወደዳችሁ ምእመናን ስሙኝ፣ ነገን ደግሞ ብቻ ካሰባችሁ ስጋት ውስጥ ትገባላችሁ። ነገን ነገን ለሚያመጣው አምላክ ተዉት። ትላንትን ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። እዩ፣ በስጋት ውስጥ ካላችሁ ነገን ፈርታችሁታል። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ። ትላንት አልፏል፣ እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ፣ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ፣ አሁን ኑሩ። አሁንን አሁንን አሁንን አሁንን። እንዲህ ከኖርክ ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። ይህን የሚሉት በእርግጥ የቀመሱት ናቸው ወገኖቼ። ለማጠቃለያ እንዲሆነኝ አንተ የኔነህ የእግዚአብሔር ቃል እንዲህ ይላል፣ ለራሳችሁ አይደላችሁም ይላል። ለማን ነህ? ላንተነና ያንተነና መጀመሪያ በእጆቼ የፈጠርክን ኋላ በችንካር ተተክለ ያዳንክን ያንተነና መጀመሪያ በአፍ እስትንፋስ እፍ ያልክብን ኋላም በመንፈስ ቅዱስና በውሃ በልደት በጥምቀት የወለድከን የአንተ ነና የራስህ አይደለህም። በአጭር ቃል አንተ ወጣት ሆይ አንተ ለአንተ አደራ የተሰጠህ እንጂ አንተ የአንተ የሆንከው መቼ ነው? የአደራነ አንተ ለራሳችሁ አይደላችሁ በዋጋ ተገዝታችኋል ይላል ቅዱስ ጳውሎስ፣ አንደኛ ቆሮንጦስ መልእክት ምዕራፍ ስድስት አንተ የራስህ እንደሆንክ ቆጥረህ ራስህን እንዴት ታጠፋለን? አንተ አንተ አይደለም የተቀበልከው ነህ። የመንፈስ ቅዱስ ማደሪያ ነህ። ይሄን መቅደስ አንዳች ሰው መጥቶ ቢያፈርሰው ዝም ትላለህ? አንተ ስትፈርስ ግን ዝም ትላለህ? ይህን በማድረግ ሁሉንም ነገር እንደ ካድከው አታውቅም። ሁሉንም መቼውን፣ ትላንትን፣ መቼን ዛሬን፣ መቼን ነገን ጭምር እኮ የካድክ ነው አንተ። እግዚአብሔር ትላንት ምንም እንዳላደረገልህና እንዳዳስፍልፍ ሁሉ ከትላንት ላይ ታሪክህንና ትዝታ ለምን ትላንት ምንም አልተደረገላችሁ? ትላንት ብዙ አላሳለፈ በራስ ላይ አንዳች አድርገ ራስን የምታጠፋ ከሆነ የትላንት የእግዚአብሔርን ውለታ የረሳህ ነ። ዛሬስ ዛሬ በራስ ላይ አንዳች የምታደርግና ራስን የምታጠፋ ከሆነ ዛሬን በቅጡ እንዳትኖር ትዕግሥት አተህ የተጥነጠነጥክነ ማለት ነው። ትዕግሥት አተሃል ማለት ነው። ትዕግሥት አታል ማለት ነው። ለነገ እንኳን እንዳትቆይ ተስፋህን ደሞ የካድክነ ማለት ነው። እግዚአብሔር ያሳያችሁ። ትላንትን፣ ዛሬን፣ ነገን መካድ እኮ ነው በራስ ላይ አንዳች ነገር ማድረግ። ወገኖቼ ለምን ሁሉንም ጨርሰ ታጠፋለህ? ትላንትን ለትውስታ ዛሬን ለደስታ ነገን ለተስፋ እንድትኖር ነው ክርስቲያን የሆን ከወገን ይሆይ ታዲያ ለምን በራሱ ላይ ትፈርዳል? እኔን የሚፈርድ ግን ጌታ ነው ይላል ቅዱስ ጳውሎስ እንዴት ሰው በራሱ ላይ ይፈርዳል አንድ ነገር ግን እንዳትረሳ አንተ የገጠመ ነገር ገጥሟቸው በጣም በርካቶች እየኖሩ ያሉ አሉ አንተ ብቻ አይደለህም እልፍ አይላፋት እየተራቡ ነው እልፍ አይላፋት እየተቆራመዱ ነው። እልፍ አይላፋት እየተጨነቁ ነው። አንተ ብቸኛ እንደሆን ካድርገህ ራስን የምታጠፈው ምንድነው? እንደውም ከአንተ የባሱ ሰዎች መጽሐፍ ቅዱስ ላይ ጽድቅንና መንግሥተ ሰማያትን ወርሰዋል። ያንን አላዛርን አስበው። ድህነት አለበት፣ በድህነት ላይ ብርቱ ደዌ ወድቆበታል። ደዌውንም በሽታውን የሚያስታምመው አስታማሚ እንኳን የለውም። አንተ ቢያንስ አስታማሚ አለህ። አንተ ቢያንስ ደሃ ብቻ ነው የሆንከው። በጽኑ ደዌ አልተመታህም። አቅም ቢስ ሆኖ ውሻውን የሚያባርርበት አቅም እንኳን አጥቷል። ተንከባካቢ ማጣት ብቻ አኮ አይደለም፣ ውሻው አስታማሚ እስኪሆን ድረስ ደርሶሃል። እፊቱ ደግሞ ሚያየው ድሆችን እያየ ለመጽናናት እንኳን እድል የለውም። ባለጸጋውን ብቻ ያህል እንዲህ አይነት ሰው መቼ ራሱን አጠፋ? መሽከደል። ያችን ሰማርያዊቷን ሴትም አስባት አምስት ባሎች አግብታ አምስት ባሎቿ ሞተው ስድስተኛውን አሁን ምናልባት ቢሞት እንኳ እንዳላፍር፣ እንዳልሳቀቅ ብላ መንደር ውስጥ ደብቃው በጠራራ ፀሐይ የወጣች ውሃ እየቀዳች ትኖራለች እንጂ መች ራሷን አጠፋች? ምናልባት ትደበቅ፣ ምናልባት ትንሽ ታፍር ይሆናል። ምናልባት ትሰቃ። እንዴት እስከዚህ የሚደርስ ይሆናል? ወገኖቼ እምትልከው ሰው የላትም፣ ደሃናት ራሷ ውሃ ለመውጣት ትሄዳለች። ሰው ይኸውላችሁ፣ በዕብራውያን ዘንድ ውሃ የሚቀዳው ወይ ጠዋት ነው ወይ ማታ ነው። እቺ ሴት ግን በጠራራ ፀሐይ የምትወጣው በማፈርና በመሳቀቅ ስለምትኖር ነው። ታውቃለች፣ እንደዚህ ነው የምትኖረው። ግን ራሷን መች አንዳች ነገር አደረገች? ስንቱ ልጥቀስላችሁ ወገኖቼ። እንጠቅልለው። ወንድሜ ሆይ አንተ የኔ ነህ፣ ለራሳችሁ አይደላችሁም። በዘላለም ፍቅር ወድጄሃለሁ የሚለውን ቃል አለማዳመጥ ምን ማለት እንደሆነ ጥቂት ሀሳቦችን ነግሬ ያበቃለሁ። ራሳችንን ወይም በራሳችን ላይ አንዳች ነገር ማድረግና ራስን ማጥፋት ምን ማለት እንደሆነ ጥቂት ሀሳቦችን እንነጋገር። አንደኛ በእግዚአብሔር ፍቅር ላይ መተማመን አቁመሃል ማለት ነው። ይሄ ደግሞ የነፍስ እስትንፋሷ ነው፣ የእግዚአብሔር ፍቅርና ተስፋ እሱን ገለኸዋል ማለት ነው። አንደኛ። ሁለተኛ፣ የእግዚአብሔርን ትኩረቱንና ለአንተ ያለውን ጥበቃውን ጭራሽ ማስታወስ አልፈለግክም ማለት ነው። ሶስተኛ፣ ከሞት በኋላ ላለው ህይወት ደንታ ቢስ ሆነሃል ማለት ነው። እሱንም ክዳሃል ማለት ነው። መንግስተ ሰማያት ትኑር አትኑር፣ የዘላለም ህይወት ይሰጥ አይሰጥ፣ እኔ ምን አገባኝ ባይ ሆነሃል ማለት ነው። ሌላውና አስደናቂው ነገር ግን የደረሰብህ ችግርና ያለህበት መከራ ወይም የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርገ ማሰብህ ምንኛ ከባድ ነው። ከእግዚአብሔር በላይ የሆነ ችግር አለ? ኃጢአት ነው፣ በደሙ አንጽቷል። መቃብር ነው፣ መቃብርን ሽሯል። በደልና ኃጢአት ነው፣ እንዳለላ አንጽቷል። ደዌ ነው፣ ሽባነት ነው፣ ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተ ነው? አንተ ራስህን ችግር ያደረግከው። ሌላው ለዚህ ኑሮ ካልተገባሁማ ራስን የምታጠፋ ራስን አንቀ የምትገድል መርዝ ምትጠጣ ወይም አጓጉል ሱስ ውስጥ የምትገባ ከሆነ በዚህ ሕይወት ምን ማለት እንደሆነ ይህንንም አስበው። ለዚህ ኑሮ ለዚህ ዓለም ኑሮ ካልተገባሁማ የዘላለሙ ይቅርብኝ ማለት እኮ ነው። አሁን ይህ ዓለም እጅግ ዋጋ የሚሰጠው ኑሮ ሆኖ ነው። በጣም የሚገርመው ይህን ዓለም የመጨረሻ ማድረግ እኮ ነው። ይህን ዓለም የመጨረሻ ሲያረጉ እኮ ናቸው ራሳቸውን በመጨረሻው ኃጢአት የሚጥሉት ብዙ ሰዎች። ይሄ ብቻ አይደለም። ለችግርህ መፍትሄ ቀን መስጠት አልፈለግክም። ትዕግስት አታል። አንድ ቁም ነገር እንነጋገር። የዛሬ ብዙ ዓመት እኛ ልጆች ሳለን አንድ በሽታ ምድራችን ላይ ተነስቶ ነበር ኤች አይቪ ኤድስ የሚባል። አንዳንዶች ራሳቸውን ሰቅለው ገደሉ፣ ሰምተናል በየሰፈሮቻችን ብዙዎች ግን እስካሁን እግዚአብሔርን እያመሰገኑዋል። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል፣ ለጊዜው ሊያደክም ይችላል። ግድ የለህም፣ ታገስ፣ ቀን ስጥ። እግዚአብሔር ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ? ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታል። ራሱ ችግር ነው የሚሆንብል። አንተ ራስን ማጥፋት ችግርን ሳይሆን የሚያጠፋው ህልውናህን እንደሚያጠፋው ተረዳው። አደራ ራስህን ሳይሆን ችግርህን አጥፋው። አንተ ወጣት ይሄን ማድረግና ይሄን ማሰብ ምን ማለት እንደሆነ ታውቃላችሁ? ታላቅ ኃጢአት የሚሆነው በልባችን ውስጥ የእግዚአብሔር ምሕረትና እግዚአብሔር ያደረገውን ይህንን ሁሉ ውለታ መካድ እኮ የሚሆነው ለዚህ ነው። እምነት፣ ፍቅር፣ ተስፋ እነዚህ ጸንተው ይኖራሉ ይላል። ራሱን አንዳች ነገር የሚያረግ የሚያጠፋ ሰው እምነቱን፣ ተስፋውን፣ ፍቅሩን እኮ ነው የሚያጣው። ሶስቱንም ነው። ለዚህ እኮ ነው ቤተክርስቲያን ጸሎተ ፍታትም ማታደርገው። ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ይላሉ አንዳንድ ሊቃውንት። ትልቅ ችግር ነው እኮ ብትፈጥረው። ደግሞ በሄድሽ ይሻለኛል። የት ነው የምትሄደው እንዴ? የት ነው ምትሄደው? ብሄድ ይሻለኛል እኮ የሚለው በጣም የተሻለ ህይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና፣ የት ነው ምትሄደው? ከምድር የባሰ መከራ ለመቀበል ነው ብሄድ ምትለው ነው እኮ። አላየኸው ከሆነ እንጂ አያዩት ይነግሩሃል፣ መጻሕፍትም ይመሰክራሉ። መጻሕፍትን እመን ያሉት፣ የነገሩንም ሰዎች ተቀበል። ለጊዜያዊ ችግርና ፈተና ቋሚና የማይቀለበስ ችግር መፍጠር ይቅርብን። አንተ የኔ ነህ። በዋጋ ተገሥታችኋል ለራሳችሁ አይደላችሁ። ይቆየል